አሰላሙ አሌይኩም ወረህመቱላሂ ወበረካቶ፣ ውድና የተከበራችሁ ተመልካቾች እንዴት ናቸው? ሰላም ናችሁ? ከእኔ ጋር አልሀምዱሊላሂ። ለዚህ ቻናል አዲስ ከናችሁ ሰብስክራይብ እና ላይክ እያደረጋችሁ እና አንዳንድ ኮሜንታተሮች ጣፋሽ እሳ ሳዲያ ጣፋሽ ጣፋሽጣፋሽ የምትሉኝ አላችሁ። አለሁኝ አልጠፋሁም እኮ በየከኑ ቪዲዮ እለቃለሁ። ያው ትጨው ስለነበረ ቻናሉን ያው ላይ መጣላችሁ ይላልና እኔ ጋር አትመጭም ትላላችሁ። ስለዚህ እናንተ ጋር በየቀኑ ነው የሚመለቀው ቪዲዮ እንዲመጣላችሁ ከፈለጋችሁ፣ ላይክ አድርጉ እና እንግዲህ እንደምታዩት የሰው ሀገር፣ እውነቴን ነው የምላችሁ በዚህ ቪዲዮ ላይ በጣም ነው የተቃጠልኩት፣ በጣም ነው የተቃጠልኩት እና እንግዲህ ሰራተኛዋ ፒንፒኔላት፣ እንደምታዩት እዚህ ጋር ልጆች አሉ። ያው ቤተሰብ ይመስሉኛል። ሌላም ልጆች አሉ፣ ሌላም ሰራተኞች አሉ። እንግዲህ የእሷው ዜጋ በእንግሊዘኛ ነው የምታወራው። ሄር ተጫወት አትምታኝ፣ ምናምን ትለዋለች፣ እሱ እየመታት እንደምታወት እየገፈ ተራት ነው ያለው። የተረገመ ልጅ ነው። እውነቴን ነው የምላችሁ። ይሄንን እንዲሁ ይዞ መንጋጭላውን ነበረ፣ በኩርኩም ቅንጭላቱን አንዴ ብታበልሰው ነፍሴ ነበረ። ወላሂ ላዚም አንጀቴ ቅቤ ነበር የሚያስቀምጠው ግን ምን ታደርጋላችሁ? የሰው ቤት ነው፣ የሰው ልጅ ነው፣ የሰው ሀገር ነው። እናንተ እንኳን መተታችኋችሁ አይደለምና ጮክ ብላችሁ ራሱ ጥፋት እያጠፉ ከተናገራችሁ እናንተ ላይ ነው የሚፈረደው። እና ያንኛው ጥሩ ልጅ ቢሆን ነው ተው እያለ ይኸው እያከላክላል። ያንኛው ልጅ ሌላም እንግዲህ የምትቀርጻትም ካሜራማን አለቻት ጓደኛዋ ሌላኛም አለች። አላኩላ ለኔ ያዩት ሶስት ሰራተኞች ናቸው። ይቺኛዋ እየቀረጸች በቃ ታው ተዩ ዝም በዩ ቪዲዮ ስለተቀረጸ እናሳያለን ወላጆቹ እያለች ነው። እችኛዋ ደሞ እየገለገለች ነበረ። እሷንም ጨመራት። ምን አይነት የተረገመ ልጅ ይሆን ነው? ጠመዳት እኮ ያየማ፣ ወላሂ ለአዚም አሁን ይሄንን ልጅ እሷ ብትመታው ሰው ናት። ሁላችንም ሰው ነን። ገብታችኋል? ብትመታው ምንድን ነው የሚሉት በራሱ ጥፋት እሷ ብትመተው ምንድ ነው የሚባለው? የተረገመ ነው ወላሂ ለአዚም ሱብሃንአላህ። ስንት የተረገሙ ልጆች አሉ፣ ስንት ደግሞ ጥሩ፣ ቀጥ ብለው የማያዩ ሰራተኛ፣ ጩኸው ራሱ የማይጣሩ ልጆች አሉ። የዚህ ደግሞ ጠና እና እንግዲህ ማስረጃ የሆነናል ብለው ሄዶ እየቀረጹ ነው ያሉት ሰራተኞቹ፣ የሚገርሙ ናቸው። እና አንዳንድ ልጆች ደግሞ እውነትኔ በሆነ አጠናግረዋለሁ ምናምን ትላላቸው። ተው እንጂ ትዕግስት፣ እውነት ነው ስደት ትዕግስት አስተምሮናል። ሁላችንንም ሁላችንንም ትዕግስት አስተምሮናል። ይቺ ልጅ እንግዲህ ውስጧ እየተቀጠለ ይሆናል። ምን ነው በደረገምኩት፣ ምነው ነው በኩርኩማንዴ እንዴ፣ ይሄንን መላጣ እራሱን አንዴ ባልኩት እያለ ይሆናል ውስጧ እየጨሰ ነው። እሷም ግን ይሄን ለይበት መታው፣ የሚከተላትን ነገር ታውቃላችሁ? የሚከተላትን ነገር ታውቃላችሁ ሁላችሁም። ወላይ እነሱ ምንም አይመስላቸውም። የሰራተኛ በደንብ ብቻ ልጆቻቸውን መማታት አይደለም ለእኛ ነገሩ ነው የሚሉት። አሁን ይህን ልጅ ብትመታው እንደዚህ መታኝ መታኝ ብትለው ያኔ መታኝ ብሎ ቢናገር ለወላጆቹ ብትመታው ለምን ለኛ አልተናገርሽ ምናምን መታሽ ብለው ወርጂ ነው የሚወርድበትን። የሆነ ጊዜ ልጅ ቤት እየሰራሁኝ በጣም አመለኛ ናቸው። ቢስሚላ እካ በጣም ነው የሚያጠፉት። ከኩሽ ነው ወጥን፣ ኩሽ ነው ተቆልፎ ነው ሲጀመርና በጣም ሲያናድዴ ፍሬዘር እየተሰቀለ ምናምን ሲያናድዴ ገፈተርኩ

እሱም ሰው ነው። ስለዚህ አንድ ሰው ደግሞ እንደ ትልቅነቱ እንደ ትንሽነቱ፣ ምንም ብትሆን፣ ሰራተኛም ብትሆን ታላቅን ማክበር ግድ ነው። ግን ይሄ ስርዓት የጎደሉ ይመስለኛል። ካስተዳደጉ ስርዓት ስለሌለው ነው እንጂ ስርዓት ቢያስይዙት ወላጆቹ እንኳን ሰራተኛ መምጣት አይደለም ጩኸ ራሱ የሚናገር ይመስለኛል። ይህ የቤተሰብ ጉድለት ይመስለኛል። ልጆቻቸውን በስርዓት የሚያናግሩ አረቦች፣ በነገራችን ላይ ሰራተኛ ቀጥሎ ያውም አሁን የኔ ልጆች አሉ ስርዓታቸው ጮፋው ጮፋ ራሱ ከጠራችሁ ጮፋ ከጠራኝ والله <سؤال> لازم ሰውዬው ቢክቱሎ ነው የሚመጡ ምን ሆነህ ነው ነው የሚሉት። ምን ሆነሽ ነው ሂጂና ይቅርታ ጠይቂ ሶሪ በይ አሰህ በይ ነው የሚባሉት የኔ ልጆች አሁን። ለምን ስርዓት ስርዓት የሚባል ነገር አለ። እና እኛ በሰው አገር እንግዲህ በዚህ መልኩ ሰሞኑን የሌላ ዜጎችም የኛ ኢትዮጵያውያኖችም በልጆች እናኛ በሰው ሀገር እንግዲህ እንደበደባለን እናለቅሳለን። እንዴ እነሱ በሀገራችን እንደይፈታ ብለው በሀገራችን ምድር እንግዲህ እየኖሩ ነው፣ እየተዝናኑ ነው ማለት ነው። እና በነገራችን ላይ ሰሞኑን ከብዙ አረቦች በኢትዮጵያ እየሄዱ ነው። ብዙ አረቦች፣ ብዙ አረቦች የሚገርም እኮ ነው። ሀገራችንን እየወደዷት ነው። የምን አስበው ነው ግን ወገን? አባይ ስለተገደበ ይሆን እንዴ? እና ሰሞኑን ወላሂ ነው የምላቸው ስለኛ ስለ ኢትዮጵያ መነጋገር አደረገውታል። ለምን እንደው አላውቅም። እዚህ እንግዲህ እየተናገሩ ያሉት ከኢትዮጵያ ምን ይመችሃል ምን ነው ወደድከው እያሉ የሰዎቹ ባህል የሰዎቹ ደግነት የሀገሩ አየሩ፣ በተለይ አየሩ በጣም ደስ የሚል አየር ነው፣ ይለያል። አጅማል መካን እያሉ ነው፣ አጅማል መካን ፍል አለም ኢትዮጵያ እያሉ ነው በነገራችን ላይ። እና ሀገራችን ተመችቷችኋል ማለት ነው። እና እንግዲህ እዚህ ጋ መዳምና የመዳም ቅመም አንዳንድ ጊዜ ነው ደሜን ፍልት የሚያደርገው። ምን ታቃላችሁ ምግብ አቅርቤ ስራ ሊኖረኝ ይችላል እንግዲህ ተሰርቶ የሚያልቅ ለመስራት ደግሞ የሚቸኮልበት ስራ እያለኝ ምግብ አቅርቤ ሁለት ሰዓት ሲቀመጡ አልነሳ ሲሉ والله لازم ደሜን ፍልት ይጀ ባነሳባቸው ባነሳባቸው ነፍሴ ነው አንደኝ እየበሉ ሳይሆን ያን በልተው ጨርሰው ስብስብ ባሉ አይነሱም። እና እንግዲህ እቺ መዲያም ቅመም የምርም የምር ነው የምላችሁ፣ እየገባት ናት። ይሄን ቪዲዮ መስራቷ በጣም ገብቷ። ምግብ ላይ ቀርበው በልተው ጨርሰው አይነሱም። ድርድር በለው ከጠረጴዛ አይነሱም። እኛ ደግሞ ሄደን ለማንሳት አስቡ፣ ተስቂና ሂጀ ባነሳባችሁ ባነሳባችሁ ነብሴ ነው አንዳንድ ጊዜ ሳይነሱ እቺ ጨረሳችሁ እላችኋለሁ ይላሉ። እና ብሊክ አድርገባችኋለሁ እና የምትበላውንም የምትጠጣውንም ወሰደችባት።